ነኝ ነው ማለት ዝም። ባንቺ አላውቅልሽም ፍቅር ሂጂና ጉዳዮሽን ከእሷ ጋር ጨርሽ። አሪ ይቅርታ እንደ ጠየቅሻት ቤዛ ነው። ይቅርታ ማጠየቅ ከሆነ አዝንብሻለሁ። ፍቅር እስካሁንም እኮ ታግሰን ቁጭ ነው፣ አንተን አክብረን ነው እንጂ ይሄን ቤዛ ባህሪዋ በጣም ከባድ ሆነች። ልጅ ነው እኔ ላይ ነው እንደዚህ ድምጽሽን ጮክ አድርገሽ የምትናገር ማን ነው? ቤዛ ላይ ባላታ ልሽ፣ አንቺ አያገባሽም። በእናትሽ እያሳመምሽ ነው፣ ጅል ልቀቂኝ። ትጅቷ በጣም ልክስክስ ነገር ናት አይደል? የባርኪንም የኢላን ንብረት ፈልጋ ነው እዚህ ድረስ የመጣችው። ያው አንዳንዴ አንዴ ፍቅርሽ ከአቅም የበላይን ሲሆን ነው ቢት መጥቼ ላንባርቀብሽ እችላለሁ አሁን ወይ ከኔ ምን ብለሽ ነው ገንዘብ ተቀበልሽ? ከአንተ ምን ገንዘብ ተቀብላለች? ታዲያ ይህን ሁሉ ነገር ካወቅሽ ለምን ነበር ፍቅሩን አልተቀበልሽ? ከዚህ በኋላ አንቺ መስማት አልፈልግም። እስካሁን ራሱ የሰማሁት በጣም ይጸጽተኛል። እሺ ሂጅ፣ ውጭልኝ። ጋኔን ያለበት ሰው ምን እንደሆነ አሳይሻለሁ። እሺ ቤዛ፣ ምን እያደረግሽ ነው? ልገኝ፣ እንዲህ በቀላሉ እንድትሞች አላደርግሽም። ታይኛለሽ፣ ቆይ አሳይሻለሁ። እሺ ቆይ፣ መጨረሻችን ነው የሚሆነው። ከዚህ በኋላ ከቤዛ ጋር ስትጣሉ ማየት አልፈልግም። ቤዛ እና ደኮ በጣም የተለያየ ጸባይ ነው ያላቸው። ቤዛ ሌሊት መኝታ ክፍል ገብታ አንቃኝ ነው የነቃው ሆነ ድራማ እየሰሩ

ሽ ታገሳለች ችግር ደግሞ ስለዚህ ቤት የምታማሪው የሆነ ነገር እታዬ ፍቅር እንዳትሰማው እሺ፣ ስትሰማኝ ምን እንዳታመጣ ከፍቅር ጋር አታስፈጅ ነው የሚሻለሽ። ይኸውልሽ ደግሞ እዚህ ቤት እኮ የሚደብርሽ ለምን ማየትም የለችም። ቤዛ የት ደነ? ወይ ባርኪ ለሊምን እሷን ደግሞ ምን አልኮት? ለምንድነው ወደ ህይወት የተመለሰሽ የመጣሽው ማለት አልገባኝም። እኔ መቻስብ የመጣው ፈጣሪ አደለ እንዲያገናኛል የምኑ ሸት ነው ባርኪ። ቆይ ማን ነው እንዲህ ብሎ የሞላክ ባርኪ? የተፈጠረ ነገር አለ? ስለ ቤዛ የሰማው ነገር አለ? ቤዛ አታላኛለች። ቆይ ሁሉ ድራማ ለምን አስፈለገ? እቺ ተረገመች። ቆይ ምን ብላ ነው ትልሽ ቤዛ፣ ለአንቺ ምንም ነገር ማስረዳት አጠብቅብኝ። አንድ ጥያቄ ልጠይቅሽ። ምንድን ነው ቆይ፣ ይህን ያህል ስታጃጅኝና ገንዘብ ስትወስጂ የነበረው ለምንድን ነው? ያልገባኝ ነገር ወንድምሽንም እንደዛ እንዳያደረግ ነግረሹ ነበር። እናንተን ለማጣላት የፈጠረችው ታሪክ ነው። እኔ ምንም ነገር አላሸክም። እሷን ተዋትና ድጋሚ ላይ ምን? አዎ፣ በጣም ባለቂ ሆነሽ። ግን አንተ እነ ይላለ እና ቃል ገባችሁልኝ ነገር ሳታደርጉልኝ። ቆይ ወዴት ነው የምሄደው? ጭራሽ አደይ ምግብ ነገር አደይ አትጨነቂ። ግን ቅርታ ምንም ለአንቺ ቅርታ የሚያደርግ ልቤን እኮ ሰባበረሽ። አደ እንደዛ ትበልባል በጣም አሁንም

ሰላም፣ ውድ ነው የተከበራችሁ ያገር ልጆች፣ እንኳን ወዲ አዴ ዩቲዩብ ቻናል በሰላም መጣችሁ። ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው። እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ ሰላም ነኝ። በእያላችሁበት ሰላምታ ይድረሳችሁ። ዛሬ በአዲስ ቪዲዮ ብቅ ብለናል። እሱ ምንድነው? አዴይ ክፍል ስልሳ ስድስት ተባለፈው እየቀጠለ እንግዲህ። እዚህ ጋር እንደምታዩት ፍቅር እየጮኸች ነው ማለት ነው። ምክንያቱም ቤዛ አንቃት አልነበረ አንቃት ነበረ አሁን መታ እዚህ ጋር ወንድሟ ላይ እየጮሆች ነው፣ እንዴት እንደዚህ ታደርገኝ ዝም ትላለህ አለች። ቤዛ ደግሞ አላየሁም ማለት አላየሁም ማለት ማለት ነው እና ፍቅር በቃ አልተረፈችም። እውነቱን መናገር አንቃታለች ነው የምላቸው። አንቃታለች ያው ብቻ ህይወቷን የተረፈው እና አሁን በጣም ትያለ ነው ደብ፣ እዚህ ጋር በጣም ተቆጥቷል በጣም ማለት ነው እና እዚህ ጋር ደግሞ ኪችን ሄዳ ፍቅር አደይን ስትንበረቋቁ ሰዓት በቃ ማለት ነው ከፍ ዝቅ እያደርገች ስትናገራት፣ አጋጣሚ ደግሞ ቤእንትና መጣች ማለት ነው። ሌዱ መጥት ብላ ምንድም ጮሄው ምናምን ስትላት፣ ምና ገባሽ ምና ገባሽ አለች። ከዛ ፍቅር እዛ እየተላላጠች ከነሱ ጋር እንዳለች ደብ መጣ ማለት ነው። ደብ መጥት ሲል ምንድን ነው ስል እች ቤዛ እኮ መታ አደይን ስራ እያበዛችባት እና ለምን ታበዥባታለች ብዬ አልኩኛለች ማለት ነው። ወይኔ ፍቅር ግን ወይኔ የፍቅር ግን ስትቀያየር እንደ ስስት በቃ በመድሃን ያለን ከዛ ዴቭ ማለት እንዴት ነው አልገባኝም ምናምን አለ ማለት ነው። ከዛ ፍቅር በቃ በምትችለው መንጠት ሞከረ። ሊዱ ግን ኖ እንደዛ አይደለም በአካር አውቃኑ ወንድሜ፣ አውቃኖቼ ምን የመሰልሽ ነሽ ምናምን አስቻት ማንም እዚህ ጋር ደግሞ አህዴ ስራዋን ጨርሳ ቤት ውስጥ ያላትን ነገር ጨርሳ ወደ ጓደኛዋ ቤት እየሄደች ነበር፣ ማለት ነው ለሊጋ ለሊጋ ስትል ፍቅር እዚህ ጋር ደረጀው ጋር አገኘቻት። እየሄድሽ ነው አልቻት፣ ካና ለሊ ቤት ማለት አንድ አንድ ተመለሽ አልቻት። ምን አገባሽ ማዘር ከጨረስሽ ይጅ ብላኛለች አልቻት ማለት ነው። ከዛ እዚህ ጋር ስትሄድ ኪንጎ እና ዳይመንድን አገኘቻቸው። ያው ኪንጎ እንግዲህ ያዴ አፍቅሯ ማለት ዳይመንድ ነገራላት ነገረው ነገር አትሷል በአንቺ ፍቅር ይሄው ሱቅ ተገትሮ ይሄ ልጅ አንድ ነገር ቢሆን አላት ማለት ነው። ከዛ አይደል የተቆጣች ነግሬሃለሁ እኔ እኔ እንደማላፈቅርህና የራስ ህይወት ኑር ብዬ ነግሬሃለሁ ምናምን ብላ እዚህ ጋር በጣም ተቆጣች አይደል፣ ያስባችሁታል እንደልበስ ስትቆጣ በዚህ መልክ ነው እና ከዛ በቃ አረ ተረጋግ ማብያለት በቃ ላሽ ብላ ነው የሄደችው። ዛሬ አራስ ነብር ሆናለች ምናምን እያለ ዳይመንድ ራሱ በጣም ነው የተገረመው ማለት ነው። አደይ እዚ ጋር ውኒ ውኒ ናች በጣም ነው የተቆጣቸው። ምክንያቱም እዛ የዴቪን እንትን ትላለች፣ እዛ ደግሞ ሌላ መልሶ ደግሞ እዚጋ ኪንጎ ደግሞ እንትን ይላል። ከዛ እዚጋ ከሱ እነሱ ከተላየች በኋላ አገኘችው ማለት ነው። እሱ ደግሞ እንግዲህ ቤዛ ስለ ቤዛ ከለሊ ጋር ሲያወራ ቆይታ ለሊ ያለውን ነገር እውነታውን ነግረው፣ ለሊ እኔ ዛሬ በጣም ነው የተመቸችኝ፣ ምክንያቱም በቃ ለባርኮት ትክክለኛውን ነገር የተናገረችው፣ በቃ ይመቻት ነው የምላቸው። ይመቻት እና እዚ ጋር አዴ ምን ሆነሽ ነው? ምን ሆና ነው ምናምን ፊት ልካ ለፊት ነው በቃ ስትመለች ነው እናወራለን፣ ስለ ቤዛ ጥሩ ስሜት ላይ ስላልኩ ነው ማለት ነው። ኦኬ በቃ አብሽር፣ አይዞህ ምናምን ብለው ሄደች ማለት ነው እኛ ማለት ነው። ሌሊ መቻት ነው ማለት ያ አዳ ልጅ ቤዛ አንድ ቀን ሳንቀለቅላት ተናግራ ጉድ ሆነች፣ ጉድ ሆነች። በስንት ሚኒል ብር ልትቀፍል የነበረውን በቃ ድራማ እዚህ ጋር ከሰራባትላችኋለሁኝ። ከዛ እዚህ ጋር አዴ ሄደች ቤት ከሌሊ ጋር ዘና ፈታሉ ቤት ውስጥ በቃ ብዙ ነገሮችን አወሩ፣ ተጫወቱ። እንደዛ አንድ አንዴ ሲጨንቃችሁ የሚታርፉበት ፈጣሪ ጓደኛ ይስጣችሁ። ጓደኛ እኮ ደስ ይላል። እውነት ለመናገር በዚህ ዘመን ያው በር ከባድ ነው ጓደኛ ማለት ብዙ ነገር ነው። እግዚአብሔር ላደለው ማለት ነው። እና የምታርፈው በጓደኛ አደኛ ይስጣችሁላችኋሉ ይህን የአደ ቤተሰቦች ከዛ እዚጋ ቆዩ። እዚጋ ደግሞ ሌዱና ድብ ማለት ነው ወንድም እያወሩ ነበረ። እንዴት ነው እዚጋ እየደበረኝ ነው በጣም አትፈልጋለሁ ምናምን አለች። ሌዱ የኔ ቀበጥ ሌዱ እኮ ቀበጥ ነች። ትመቸኛለች። ይ ነው ማለት ነው ስሬስ ከዛ ማቅ አሁን ተነሽና ሄደን ሳላ በቃ እናጫወት እዚህ ቁጭ ስለምትሄ ነው የሚደብርሽ ምናምን ብሎ ድብ ይዟት ወጣ ከዛ ሄደው ሳላ ብቅ ሲሉ ሳላው የጦርነት አውዱ መሆኗል ማለት ነው ለምን አትሉ ባሮክ መቶ ተናዱ ስለነበረ ነበር ሊዱን እዚህ ጋ ቤዛን ያዛት ማለት ነው ቤዝዬ መስቀለኛ ጥያቄ ስትንጠየቅ እንዴት እኔ እንተ እሷን ታምናለህ እንዴ ያቺ ደል የምትባል ነገርኛ ናት እንዴት እሷን ታምናለህ አለ ዴቭም የሚገርማችሁ ብር ሰጥቷታል። እሷ እንደሆነች ዲራማዋን እየተዛ ተዚያለች እሷ ብሯን መቀፈል የምትፈልገው ከዛ እዚህ ጋር ሁለት አውስት የምነቃባት መጨረሻ ብትል አሪፍ ነው። በቃ ጥፋቴን አውቀዋለሁ ይቅርታ አድርግልኝ ምናምን አላለችም። ጭራሽ አሁን በኋላ ደሞ ልታደርጊ ምን ታረጊ ነው በኋላ ደሞ እያንቺ ይቅርታ እናንተን ቀወጠው ነው የምላችሁ። ቀወጠው ከዛ በጥፊ ጮላት እናቴ

በቃ ከምላችሁ በላይ በቃ በጣም ማለት ነው። እና አንዳንዴ ከባድ ነው። እንደዚ አይነት ሰዎችን በቃ ዛሬ ለገንዘብ ብሎ የሚቀርበው ሰው በጣም ከባድ ነው። እና ከእንደዚህ አይነት ፈጣሪ ይሰውለን እላችኋል።